ተመልካቾች እንደምን ዋላችሁ። ከአሚኮ የቀን ስፖርታዊ ዜኖቻችን ቀጥለው ይቀርባሉ። የኢትዮጵያ ፕሪምየር ሊግን አስቀድማለሁ። አብራችሁን ቆዩ። በ23ኛ ሳምንት የኢትዮጵያ ፕሪምየር ሊግ ፋሲል ከነማ ውልዋሎ አዲግራት ዩኒቨርሲቲን አሸነፈ። በፕሪሚር ሊጉ ዛሬ ረፋር ላይ ፋሲል ከነማና ውልዋሎ አዲግራት ዩኒቨርሲቲ ተጫውተዋል። በጨዋታውም ፋሲል ከነማ ሁለት ለአንድ አሸንፏል። የመጀመሪያው አጋማሽ 0 ለ0 በተጠናቀቀበት ጨዋታ በሁለተኛው አጋማሽ 59ኛው ደቂቃ ላይ ቡልቻ ሹራ ውልዋሎን በግብ ቀዳሚ አድርጓል። ሆኖም አጼዎቹ ውጤቱን ቀልብሰው ሙሉ ሶስት ነጥብ አግኝተዋል። ለፋሲል ከነማ ጌታነ ከበደ ሰባኛው እንዲሁም ሸምሰዲን መሀመድ ደግሞ ዘጠናኛው ደቂቃ ላይ የማሸነፊያ ሁለት ግቦቹን አስቆጥረዋል። ውጤቱን ተከትሎም ፋሲል ከነማ በ30 ነጥብ ደረጃውን ከ11 ወደ 7 ከፍ አድርጓል። ውልዋሎ በአንጻሩ በ9 ነጥብ መጨረሻ ደረጃ ላይ ተቀምጧል። ሊጉ ከሰዓት በኋላ ሁለት ጨዋታዎችን ያስተናግዳል። 9 ሰዓት ላይ ወላይታ ድቻ ከመቀለ 70 እንደርታ እንዲሁም 12 ሰዓት ላይ ደግሞ ሐዋሳ ከተማ ከኢትዮጵያ መድን ይጫወታሉ። ፕሪሚየር ሊጉን ኢትዮጵያ መድን በ41 ነጥብ ሲመራ፣ ባህር ዳር ከተማ በ33 ነጥብ ይከተላል። በኢትዮጵያ 11 የባህል ስፖርቶች ህግና ደንብ ወጥቶላቸው ውድድር እየተካሄደባቸው ይገኛል። ከእነዚህ የስፖርት አይነቶች መካከል ደግሞ አንዱ የቤት ውስጥ ውድድር የሆነው ቡብ ነው። የቡብ ስፖርት አጫወቱና ህጉ ምን እንደሚመስል ታሪኳ ይኔዋ ከባለሙያዎቹ ጋር ቆይታ አድርጓል። እንደሚከተለው ይቀርባል። በኢትዮጵያ እስካሁን አስራ አንድ የባህል ስፖርቶች ህግና ደንብ ወጥቶላቸው ውድድር እየተደረገባቸው ይገኛል። እነዚህ ስፖርቶችም የቤት ውስጥና ከቤት ውጭ የተከፈሉ ሲሆን ያጫወት ባህሪያቸውም በብዙ መንገድ የተለያየ ነው። ዛሬ ከቤት ውስጥ ስፖርቶች አንዱ የሆነውን ቡብ ስፖርትን ያጫወት ህግና ነጥብ አያያዝን በተመለከተ ከሁለት ባለሙያዎች ጋር ቆይታ አድርገናል። እዚህ ላይ እንደምናየው ይሄኛው ቡብ ይባላል። ልዩነቱ ምንድነው? ዲያመንድ አለው። የቡብ ጨዋታውም ይለያያል። የሚለያየው ከአደራደር ነው የሚጀምረው፣ በአደራደር ደረጃ ስንወስድ ቡም ሁለት ሁለት ጠጠሮች ናቸው የሚቀመጡ። የቡም ስፖርት ያው የመቀመጫ ጣቢያዎቹ 24 መቀመጫ ጣቢያዎች አሉት። ለአንዱ ተጫዋች 12 ለአንዱ 12 የመቀመጫ ጣቢያው አለ ማለት ነው። ስለዚህ ጨዋታው የሚጀምረው በጀማሪውን በጣም ይለይና ጠጠሮችን ሁለት ጠጠሮችን በፈለገው ደስ ባለው በየትኛውን ቦታ ላይ ከ24ቱ ደስ ባለው ቦታ በማስቀመጥ ጨዋታው ይጀምራል ማለት ነው። በመቀጠል ቀጣይ ተጫዋች ደግሞ እንደዚሁ ሁለት ጠጠር እያስቀመጡ ተራ በተራ 12 12ቱን ጠጠር በድምሩ 24 የመቀመጫ ጣቢያዎችን ከተያዙ በኋላ ጨዋታው ይቀጥላል ማለት ነው። ጨዋታውን የሚቀጥለው የመጀመሪያ ጠጠር ማስቀመጥ የጀመረው አካል ይሆናል ማለት ነው። ጨዋታውም የሚጀመረው ከአራቱ ዳይመንዶች ውስጥ ካሉት አንደኛውን ጠጠር ወደ መሀል በመግባት የሰውን ጠጠር ወይም የተቃራኒ ተጫዋች ጠጠር በማጣበቅ ጠጠር በመብላት መጨረስ። ኢንስትራክተር ተስፌ አሸናፊውን ለመለየት የሚተገበሩ የጨዋታ ሂደቶችን በተመለከተም አሸናፊ ለመሆን ሁለት መንገዶች በቡብ ስፖርት ይተገበራሉ ይላል። ጀማሪው ይጀምርና ወደ መሀል። ይቺ የተጋጣሚ ጠጠር ናት፣ የተለየች ጠጠር። ይቺን በመብላት ይጀምራል ማለት ነው። በዚህ አካሄድ እንደዚሁ እየተበላሉ እየተበላሉ ሲሄዱ ቦርዱ ላይ ከሁለት እና በታች ጠጠሮች የተጋጣሚ ከቀረ ከሁለት ጠጠርና በታች ከቀረ አሸናፊው ይለያል ማለት ነው። ከሁለት በታች የቀረው ተሸናፊ ይሆናል ማለት ነው። አንደኛው አሸናነፍ ስርዓቱ ይሄ ነው። ሌላኛው በመዝጋት ነው። ዝግ ማለት ተጋጣሚ መሄዣ እንዲያጣ በማድረግ በእጄ ሁለት ጠጠር ካለ እና ከዘጋሁበት ተጋጣሚ ደግሞ መሄዣ ካጣ ጨዋታው ያልቃል ማለት ነው። ለአንድ ጨዋታ መደብ ሁለት የአሸናፊነት ነጥብ ይሰጠዋል ማለት ነው። ሁለት ነጥብ ይሰጠዋል። ሁለተኛውን ዙር ባሸንፍ አሁንም ደግሜ አራት ይሆናል። ሶስተኛውን ባሸንፍ ስድስት ጨዋታ ነጥብ ይኖረኛል ማለት ነው። ጨዋታው ያልቃል ማለት ነው። በሃያ ሁለተኛው የባህል ስፖርቶች ውድድር እና አስራ ስምንተኛው የባህል ፌስቲቫል አሸናፊው በእጣ ሲል ላይ ተመልክተናል። ይህ እንዴት ሊሆን ቻለ? ኢንስትራክተር ተስፋዬ ወልደ ሚካኤል መሻሻል የሚያስፈልገውና ሂደት ላይ ያለ ህግ ብሎታል። የጥሎ ማለፍ ጨዋታ ከሆነ በጣም ነው አሸናፊ የሚለያየው በጣም የዙር ከሆነ ግን አራት ለአራት ይሆንና አንድ አንድ የአሸናፊነት ነጥብ ይሰጣል ማለት ነው። ለእኔም አንድ ይሰጠኛል፣ ለኔም አንድ ይሰጠኛል የምድብ ጨዋታ ወይም ደግሞ የዙር ጨዋታ ከሆነ ማለት ነው። የፍጻሜ ጨዋታ ከሆነ ግን በጣ እንለያያለን። ይሄ ሕግ በነገራችን ላይ ቀጣይ ይሻሻላል ተብሎ የሚጠበቅ ነው። ጀማሪ ተጫዋች በጣም አድቫንቴጅስ ነው። የማሸነፍ እድል አለው በጣም የማሸነፍ እድል። ያ ከመሆኑ ጋር ተያይዞ ሕጉ ቀጣይ ለቀጣይ የመሻሻል እድል አለው።